የጦር መሳሪያ ወይም የትጥቅ አያያዝን በተመለከተ የእያንዳንዱን ህብረተሰብ ትጥቅ ለማስፈታት የተጠቀመበት አድርገው የመመልከት እንቅስቃሴዎችና ተግባራት እየተካሄዱ ያሉበት ሁኔታዎችን በግልጽ መታወቅ አለበት። ከጦር መሳሪያ አያያዝ ጋር በተመለከተ በአስቸኳይ ጊዜ አዋጅ ኮማንድ ፖስት በወጣው መመሪያ ላይ በሁለት መንገድ መታየት መቻል አለበት።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 በአንቀጽ 21 ላይ በግልጽ ተቀምጧል። በአስቸኳይ ጊዜ አዋጅ ኮማንድ ፖስቱ በተለዩ ቦታዎች ላይ የጦር መሳሪያ ስለት ተቀጣጣይ የሆኑ ነገሮችን ይዞ መግባት ክልክልና በአዋጁ ከተቀመጡት አንዱ የተሃድሶ ትምህርት መስጠትን ይመለከታል። ነገር ግን ይህ መመሪያ ከባድ ወንጀል የፈጸሙትን አይመለከትም ብለዋል አቶ ጌታቸው አምባዬ።